አሰልጣኝ ፋሲል በአንድ ወቅት ተካታይ ሶስት ጨዋታ ካሸነፋችሁ በኋላ ወቅታዊ ውጤታችሁ ጥሩ አይደለም። እንዴት ነበር ጨዋታው? ከስር ጀምሮ ጨዋታ ብዙ አያስደስት ማለት ማድረግ ያለብንን ስላላደረገን የተሸነፍ ነው። በተለይ ተነሳሽነታችን በጣም ደካማ፣ ሌላ ጊዜ የነበረን ተነሳሽነት ለማሸነፍ የነበረን በተለይ በመጀመሪያው አርባ አምስት ደካማ ነበር። እዛ ጊዜ ጎል አስተናግደናል። እንግዲህ ጥሩ ካልተጫወትን መሸነፋችን ይጠበቃል። ከረፍት በኋላ በተወሰነ መልኩ ብልጫ ወስዳችሁ ጥሩ እንቅስቃሴ ያደርጋችሁበት ነው። ይህ እንዳለ ሆኖ ግን የተጫዋች የግል ስተት ቡድን ዋጋያ ያስከበር ይሉ ታስባል። ያው እንግዲህ ስተቶች እስካሉ ድረስ ስተቶች ከሌሉ መሸናነፍ አይኖርም። ስተቶቹን እንዴት እናርማቸው የሚለውን ዋናው መታየት ያለበት ከረፍት በኋላ እንዳልከው ትንሽ ይሻለ የተሻለ ወደ ጎሎ መድረስ ችለናል። ጎሎችም አግኝተናል፣ አላገባንም ግን፣ እንዳጠቃላይ ጨዋታው ጥሩ ነበር ማለት ይከብደኛል። ከሀዋሳ ከሜዳችሁ በፊት ውጤታማ ነበራችሁ፣ አዳማ ላይ። ምናልባት የዛሬው ጨዋታ ሽንፈት ከሪት እንድትወጡ ያደርጋችኋል ወይስ መማሪያ እንድትሆናችሁ? አይ በየቀኑ ነጥብ እየጣልክ በመጣ ቁጥር፣ እየተሸነፍክ በመጣ ቁጥር ሳይኮሎጂካሊ ትጎዳል። እንዳሉ ደግሞ ያሉን ወጣቶች ተጫዋቾች ወጣቶች ናቸውና በቀላሉ ይሰበራሉ። ከዛ ሪትም ለመውጣት ይሄ ቡድን ደግሞ ማሸነፍ የለመደ ቡድን ነው። ብራንዱ ማሸነፍ ነው። ደጋግመ ስትሸነፍ ስነልቦና ጫና መምታቱ ማይቀር። ውድድሩ ወደ መገባደዱ እየደረሰ ነው። ከዚህ በኋላ ባሉ ቀሪ ጨዋታዎች ምን እያቀዳችሁ ነው? የምታሰቡት ምን ለመስራት ነው? ምንም እቅዳችን ማሸነፍ ነው። አሸንፈን ደረጃችንን ማሻሻል ሁል ጊዜም በዚህ ማሊያ ወደ ሜዳ ስትመጣ ማሸነፍ ነው። ካሸነፍን ደግሞ ደረጃችን ይሻሻላል። እንደ ቀልድ ግን እየጣናቸው ያለው ሞትሮች በኋላ ዋጋ ሊያስከፍሉን ይችላሉ። አሰልጣኝ አዲሴ፣ ውድድሩ ወደ ዋሳ ከሚሄዱ በፊት እዚያ አዳማ ላይ ተካታያቸው የምትወጡበት ሜዳ ነበር። ዛሬ በድል ጀምራችኋል። እንዴ ነበር ጨዋታው? የመጀመሪያ 45 ላይ ጥሩ ነበር፣ መጨረስ ያለብን የመጀመሪያ 45 ነበር። ሁለተኛ 45 ላይ ጫና ፈጥሮ የተጫወቱት ብዙ ኳስ የሚሰርቅ ነው። ከባለፉት ስምንት ጨዋታዎች ምንም አልተሸነፍትም። ቡድን ውስጥ ከፍተኛ መሻሻል ለውጦች አሉ። ምንድን ነው የሚስጠሩ ትላለህ? ይሄ የተጫዋቹ ተጫዋቹ ፍላጎቱ ሲነሳ ውስጥ ያለው አትሞስፈር ሰላም ሲሆን ኳስ ጨዋታው ይቀየራል መንፈሱ ነው የተቀየረው። በፊትም ልጆቹ አቅም አላቸው። ግን መንፈሱ የተረበሸ ነበር። አሁን መንፈሱ ሰላም ሲሆን ሜዳ ላይም አሁን እንደምታየው ነው። አሁን የመጨረሻ ደቂቃዎች ላይ ጥሩ ጥሩ ኳሶች እነሱ ሚሳልከዋል። ያ ማለት የመንፈስ እንት መረባረቡ አለ። በቃ ወደፊት እንደሚሄድ ቡድን አሁን የሆነው ማለት ነው። ችግሮችን ቢኖሩ ጥሩ ነው እና እሱ ነው ለውጡ። ቡድን ውስጥ አዳዲስ ነገሮችን እየሞከርክ ነው። ባለፈው ጨዋታ ሬዲዋንን የመሀል ተከላካይ አረክ በኋላ ላይ ወደ ቦታው መለስከው እና ሌላ ሴንትራል ዲፌንስ አደረግ። ዛሬ ደግሞ ጌትን መሀል ተከላካይ አረክ እና በኋላ ላይ ደግሞ ወደ እስኪመር አመጣው እና ይሄ ከራስ በተማመን የመጣ ነው? የሙከራዎች ከምን የመጡ ናቸው? አይደለም የአንድ ቲም ትልቁ እንትኑ ባክ ቦኑ ነው። ይሄ እስኪመሩ ነው። እስኪመር ለአንድ ቡድን በጣም ወሳኝ ነው። ዮሴፍ ጥሩ ነገር አለው። መቀማቱ ላይ ነው ያለው። አንዳንድ ጊዜ ቦታዎቹን ይሰጣል። እንደፈለገው ይጫወታል። ያ ነው። ያ ቦታ ላይ ትክክለኛ ተጫዋች አለ ማግኘት አይችልም። አሁን ሁለቱም ተከታታይ ሁለቱንም ተከታታይ ጨዋታ ሁለቱንም ተከታታይ ጨዋታ አንድ ለባዶ እየመራን ነው ያረፍን። ስለዚህ ቲምህ ብትነስ ይልብህ ማስጠበቅ ያስፈልጋል። ለማስጠበቅ ደግሞ ጊት ያን ቦታ እየወጣ ይሄ የሚነጥቃቸው የሚቀማቸው ኳሶች ጥሩ ስለሆኑ ነው። ጌተን እዛ እስኪመር ቦታ ያደርግ ነው ያው ከሁለቱ ሴንትራል ዲፌንሶች ከያሬድና ከደስታ። አሁን ሶስቱም ሴንትራል ዲፌንሶች አራቱም አንድ ዬ ምኳል አንድ ዬ እድል አላገኘም፣ ምክንያቱም እዛ ጋር በጣም ታይት የሆነ ነገር አለ። በተቃራኒ ደግሞ እስኪመር ቦታ ላይ ይሄ የምትለው ያ ከባድ ቦታ ነው። የአንድ ቲም ትልቁ እንትን እስኪመር ቡድን መምራት ይፈልጋል፣ መናገር ይፈልጋል፣ ባላንስ መጠበቅ ይፈልጋል። ለራስህ የምትጫወትበት ቦታ አይደለም እና ያ ቦታ ችግር ስለሆነ ነው። ያን ነገር እያደረግን ያለ ቡድን በደረጃም በእንቅስቃሴ መሻሻሎች አሳይቷል ብያለው ቅድም። ምናልባት አሁን ያላችሁበትን ደረጃ ስትመለከት፣ ቡድን ውስጥ ያለ ጥሩ መንፈስ ስትመለከት፣ ወደ ዋንጫው መጠጋት መፎካከር አለማለት ቻላችሁ ይቆጫል አሁን ላይ ዋንጫውን ማሰብ ይከብዳል። ምክንያቱም ቡድን አሁን ካለው እንቅስቃሴ አንጻር መጀመሪያ ይሄን ነገር ቢያደርገው ብለ አሁን ትቆጭ አለ። ግልጽ ነው። ምክንያቱም አሁን ላይ ይሄኛው ሀያ ሶስተኛ ጨዋታ ምናምን ነው። እንደዛ ነው የተሸነፍነው፣ ሁለት አንድ በመምራት እዚህ ተሸነፈን፣ ሁለት በባንክ እዛ ተሸነፈ። ሌላ በሙሉ ጥሎ የኢትዮጵያ ዋንጫን ተመልከት፣ ዋንጫ ላይ ደርሰናል። ይሄን ተመልከት፣ ደረጃ ወደ ደረጃ አስራ ሶስተኛ ነበርን እኮ አሁን አራተኛ መጣ። ስለዚህ ኳስ ጨዋታው እየሄደ ከሆነ ያን ነገር እንደዚህ ሲሆን ደግሞ የተጫዋቹም ደሞ የመነሳሳት በራስ የመተማመን እንትን በጣም ጥብቅ ነው የሚሆን አሁን ሁሉም ቦታ ላይ ጥብቅ ይመስለኛል። ሁሉም ቦታ ላይ ካለው እንቅስቃሴ አንጻር የሚጎሉም ቦታዎች አለ፣ የግድ ነው። አሁን እዛ ጋር ተጫዋች አይደለም መፈለግ ያለብን ያሉትን ልጆች ማብቃት፣ መንፈሳቸው ጥሩ ከሆነ ለመስራት የሚዘጋጁ ከሆነ ያን ነገር እናረጋለን። አሁን ለውጡ ያ ይመስለኛል እኔ